ሀይሚና ብሩኬ እንግዲህ ምን እንደነካቸው አይታወቅም። ብሩኬ ጅንኑ በጣም ተጀንኗል ማለት ነው። በጣም ነው የተጀንነው። እኔ ምለው የጋሽዬ ልጆች ግን ምንነካቸው ብሩኬ ማናት? ሀይሚ እዚህ ጋ በጣም እየበጠበጠች ነው። አብርሃም እዛ ጋ ሩታን በጣም እየበጠበጠ ነው። ምን እየተፈጠረ ነው ያለው? ምን እየተካሄደ ነው ያለው? እናንተ እኔ አልገባኝም። የገባችሁ ካላችሁ አስረዱኝ። እውነቴን ነው ምላችሁ አልገባኝም። እንዴ እንዴት ነው ነገሩ? ብሩክ እዚህ ጋ ማን ነው አብርሃም እዚህ ጋ ሩታን እንግዲህ እንደምታዩት አንዷ መጣች አንዷ ሄደች እያለ ይኸው እየበጠበጣት ነው ማለት ነው። እዚህ ጋር ደግሞ ሀይሚ ብሩኬን እንደምታደርገው ተመልከቱ። የሰው ልጅ በነገራችን ላይ ስጦታ ከተሰጠው በኋላ ሲጣላ ስጦታ አይመለስም፣ ነውር ነው። እና እንግዲህ ስጦታዎቹን ይሄኛው ቀሚስ በዚህ ቀን የሰጠኝ ነው፣ ይሄኛው ቀሚስ ደግሞ በዚህ ቀን የሰጠኝ ነው፣ ይሄኛው ሀብል ደግሞ በዚህ ቀን የሰጠኝ ነው፣ ይሄኛው ደግሞ በዚህ ቀን የሰጠኝ ነው እያለሽ ካሜራ ላይ እያወራሽ ነበር። ይሄ እኮ በጣም መውረድ ነው። ሀይሚ በእውነት ወረድሽ፣ በጣም ነው የወረድሽው። ይሄ ደግሞ አዲስ ያድሽው የሽንኩርት ራስ የሚያክል ወንድልሽ ከየት አምጥተሽው ነው እናቴ? ወይ ቁመቱ ወይ አንቺ ረዘማቲ ወይ እሱ ረዘማይ። የሆነ ድም ብላል የመሰለ ልጅ ማን ነበር ስሙ ያሉት እናንተ? እንደው ስሙ ጠፋኝ እኮ እንደው ስሙን አምጡ። ወይኔ ወይ ጉዴ ወይኔ። ምን ነበር የሚባለው እስከነ ተረቱ እኮ አለ እናንተ። የሽንኩርት ራስ የሚባል የሆነ ተረት ነበር፣ በእናታችሁ። ወይኔ ስሙ ማን ነበር ያላችሁት? ባላገባሁ በላ የሽንኩርት ራስ ንፋስ ወሰደችው ነፍስ አለበት ብለህ ምናምን የሚባል ነገር አለ። እና እንደዛ ወይኔ ወይኔ እንዲያው ይሄን ተረት እንዲያው በእናታችሁ ኮመንት ላይ ጻፉልኝ፣ በእናታችሁ ስወዳችሁ ስሞትላችሁ ማለት ነው። እና ሀይሚና ይሄ አዲሱ ባሏ ደግሞ ማለት ነው ደግሞ ምን ሰማሁ መሰላችሁ? አስረግዟት አላቅሽም አላት። እና ብሩኬ የእኛ ጅንን ጅንኑ ብለው ለብሩኬ እንዴ እንደዚህ ሰቀሉት። ብሩኬ ለነገሩ ብሩኬ መሰቀል ሲያንሳው ነው። እውነቴ ነው የምላችሁ። ብሩኬ ጥንቁቅ ጥንቁቅ ልጅ ነው እና ጥንቁቅ ጥንቁቅ ማለት ማለት ነው እናንተ። ጥንቁቅ ለማንኛውም የጋሽዬ ልጆች ቅብጥ ብለዋል ማለት ነው። ጋሽዬ ጋሽዬ፣ እኔ ለጋሽዬ ነው መልክት ማስተላልፈው። እውነት አብርሃምም ቀብጠዋል ሀይሜም ቀብጣለች። መቆንጠጥ አለባቸው። አዎ ጋሽዬ መቆንጠጥ አለባቸው ጋሽዬ። ዝም ስላሉ ነው እንደዚህ ልጆቹ እንትን ያጡት ማለት ለዛ ያጡት። በተለይ ሀይሚ በተለይ ሀይሚ አይደለም፣ የሚወዳት እና የሚያፈቅራት ሰው ስጦታ ሰጧት ቀርቶ ማንም ሰው ስጦታ ሰጥቶ ስጦታ አይመለስም። ነውር ነው ነውር ነው፣ ሀይሚ ነውር ነው። እውነቴን ነው የምልሽ እና ይህ አሁን ምንድን ነው የሚያስመለክተው መሰለሽ? አንቺ እነዛን ስጦታዎች አልፈልግም ብለሽ ይዘሽ ስትሄጂ በምን ላናግረው በምን ላገኘው በምን ይለምኘኝና ወደ ህይወቴ ይመለስ እንደዛ ነው ላንቺ ያስመሰለብሽ አይምዬ አዎ ይሄ ልጅ ስጦታ ሰጥቶሻል ከዚህ ልጅ መራቅ ከፈለግሽ ስጦታዎቹን እጥፍጥፍ አድርገሽ በአንድ ነገር አሽገሽ ማስቀመጥ ትችይ ነበረ አለቅ በቃ እንጂ እና በዚህ ውጣ በዚህ ግባ እያልሽ እየጠራሽ ብሩኬ ልታስጨንቀው አይገባም። ይሄ ደግሞ እንትን ሊሆንሽ አይገባም ማለት ነው። ለሀይሚ ነው ማስተላልፈው ማለት ነው። ትናንትና ያየሁት ቪዲዮ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና ምንድነው እንግዲህ የምትለው የሰጣትን ቀሚሶቿን ሁላ ደግሞ የገዛልሽ ቀሚሶች በጣም ነበር የሚያምሩት በወቅቱ። በጣም አይቻችኋለሁ። በጣም ነው የሚያምርብሽ የነበረው አይገርምሽም? በጣም የሚያምሩ ቀሚሶች ናቸው። በጣም ማለት ነው እና ደግሞ የሚገርምሽ ነገር የተሻለ ከብሩኬ የተሻለ ኮራጅንን ያለ ቢሆን እኮ ጥሩ። እሱ ለራሱ ከብሩኬ ወገብ በታች ነው ያለው ልጁ። እኔ እኮ ኬት ኬት እንደምታመጧቸው ራሱ ላቅም እኮ ኬት ኬት እንደምታመጧቸው እና ከሱ ጋር ብሩክን ማወዳደር በጣም ከባድ ነው፣ ከባድ ነው። የእናቶቻችንን ማህፀን ራሱ እንትን ማስባል ነው ጥሩ አይደለም። እንዲ እንደዚህ አታርጉ እናንተ ሴቶች እንዲ አታርጉ። ሀይሜ ሆን እንደዚህ ማድረግ አልነበረብሽም። ብሩኬን ማናደድ ከፈለግሽ ከብሩኬ የተሻለ ነው እንጂ ከብሩኬ ያነሰ፣ በዛ ላይ ከቁመት ጎቡ በታች ነው። ተይ እንጂ ኧረ ተይ፣ ሀይሚ ተይ፣ ወደ ራስሽ ተመለሽ እና ለማንኛውም ጋሽዬ ቆንጠጥ ሊያደርጓችሁ ይገባል ማለት ነው አንቺንና አብርሃምን ቆንጠጥ መደረግ አለባቸው። አዎ እኔ ለጋሽዬ አስተላልፉልኝ ይህን መልእክት እውነቴን ነው ይቆንጠጡ፣ ብያለሁ። አዎ ጋሽዬ ኑ፣ ፈልጋችኋለሁ። ብታጅራ ብለው ሁለቱንም አስረው መቆንጠጥ ይኖርበታል ማለት ነው። ሀይሚንም አብርሽ ነው አዎ እንግዲህ እኔ እንደዛ ነው የምለው። ምክንያቱም አብርሃምም እያደረገ ያለው ነገር ጥሩ አይደለም። አብርሃምም እንግዲህ ከሩታ ቤት ሄዶ ባለፈው ሊደበደብ በስንት መከራ ነው እንግዲህ ሂድ ሂድ ሂድ ተብሎ ተገፍቶ የመጣው ማለት ነው። ሩታ ከቤት ከሄደች በኋላ ነው አብርሃምም የሚያንገበግበው። ሀይሚም ደግሞ ብሩኬ በቃ አልፈልግሽም ካላት በኋላ አንገበገባ፣ ተናደደች። በምን ላገኘው በምን ልየው ብላ የሰጣትን ስጦታዎች ሁሉ ሰብስባ ማለት ነው መጥታ እንካ፣ ይዘህልኝ፣ ውሰድልኝ። እሱ ደግሞ ምንቢው ጥሩ ነው እናንተ የኔ ቆንጆ የኔ ፍቅር ይሄ እኮ ሰጥቼሻለሁ፣ በቃ ይሄ ያንቺ ነው ይለኛል ብላን፣ በእሱ ደግሞ ሽዦ ሄዳለሁ፣ ዓይንሽ እያየ አቃጥለዋለሁ። ሂጂ በቃ አላት ማለት ነው። ተቀበለኝ እያለች ስትለምነው ነበረ። እሺ በቃ ሂጂ፣ ሰው ተቀብዬሻለሁ ይላታል። አልሄድም አልሄድም፣ ዓይኔ እያዩ አሁን አቃጥለው ባትሪ ምንድነው ይሄ ቻር እንትን የለህም ላይተር የለህም ክብሪት የለህም እያለች ነበር ዴ የምታወራውን አሳጣት። በጣም ነው የቀናቸው፣ በጣም ብሩኬ ስለጠላት ና ብሩኬ ቱታ ስለሄደ በጣም ተናዳለች ማለት ነው። በጣም ነው የተናደደችው፣ በጣም ነው የተሰማት። ብሩኬ እኮ እንዴ ማንም ሴት የምትቀናበት ልጅ እኮ ነው። ሀይሚዬ ተበላሽ። እውነቴን ነው የምልሽ፣ ሀይሚዬ ተበላሽ። አዎ ተበላሽ፣ አሁን ተበላሽ። በቃ እና ለማንኛውም ሀይሚዬ ይቅርታ ጠይቀሽው ወደ ድሮ ህይወታችሁ ብትመለሱ ጥሩ ነው ማለት ነው። ብሩኬ ጅንኑ ደግሞ እንደዚህ አታስብ፣ እንደዚህ አትተክዝ። ለማንኛውም ሰላም ሰላም፣ ውድ የተከበራችሁ የኔ ሸዋት ሚዲያ ተከታታዮች በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ዝትርፍ ይበለልኛል። ማሽ ተመልካቾች፣ እንግዲህ ከማዳም ኩሽና ወጣ ብዬ ያው ከሳሎን ከማዳም ብዬ ሳሎን ላይ ቁጭ ብዬ ይችን ቪዲዮ እየቀረጽኩላችሁ ነው ማለት ነው። ይችን ቪዲዮ የምታየው ሁላ ለቻናሌ አዲስ ሲሆናችሁ ቻናሌን ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ ሼር አድርጉልኝ ማለት ነው። ሌላው እንግዲህ ብሩኬንና ሀይሚን ገስጣችሁ ሁለቱን ወደ ቦታቸው ለመመለስ ነው እንጂ ብዙዎቻችሁ ብሩኬ በዚህ በኩል ጅንን ነው፣ ብሩኬ እንደዚህ ነው፣ ሃይሚ እንደዚህ ናት ብላችሁ ለማራራቅ አትሞክሩ ማለት ነው። ምክንያቱም ሁለቱ አንድ ላይ ቢሆኑ ነው የሚያምርባቸው። ብሩኬም ከሀይሚ ሲለይ ባዶ ነው፣ ሃይሚም ከብሩኬ ስትለይ ባዶ ናት። ስለዚህ ሁለቱም አንድ ላይ ሲሆኑ ጥሩ ነው ማለት ነው። ለዚህ ደግሞ ጋሽዬ ገብተው ሁለቱንም መቆንጠጥ ይኖርባቸዋል ማለት ነው። ከመሀላቸው የገባችውን ያችን ድንብላል የምታክል ሴት ደግሞ ማስወጣት አለባቸው ማለት ነው። እና ለጠላት ቦታ ባትከፍቱ ጥሩ ነው ላለው ማለት ነው። ሀይሚና ብሩክ እንደ ድሯችሁ ቀጥሉ። እውነት ለነገሩ እናንተ እኮ ለሰብስክራይብ እና ለፎሎ ብላችሁና ላይታወቅም፣ እንደዚህ ያንን ሁላ ስጦታ ካንገቷ ላይ እንኳን ራሱ እንዴት ብላ አውልቃ እንደዛ እስከምትወረውር ድረስ። ነገ እንግዲህ በዚህ ተስማምተናል፣ በዚህ ወጥተናል፣ በዚህ ወርደናል ብላችሁ ትመጣላችሁ እርግጠኛ ነኝና ለማንኛውም ያኔ ሰውን በማይደብረው መልኩ እናንተ ስትጣሉ በጣም ብዙ ሰው ይደበራል። ምክንያቱም በእናንተ ፍቅረኛ ሞችነት በእናንተ ጓደኝነት የሚቀና ብዙ ሰው ስላለ ማለት ነው። ስለዚህ እነዛ ልጆች ደግሞ ወይኔ ስማ፣ እንደዚህ ከሆነማ ይቅርብኝ ትላለች፣ እንደዛ ወንዱም እንደዛው ማለት ነው። እና መጀመሪያ መልካም ነገር ታሳዩና መጨረሻችሁ በመጥፎ ያልቃል ማለት ነው። ለምን እንዴ? እንደዛ መሆን የለበትም። በቃ ከስር እስከ መሰረቱ እስከ መጨረሻው እስከ እርጅናችሁ ድረስ መልካም ነገር እንደሰራችሁ እንትን ብትሉ ጥሩ ነው ባይነኝ። በተረፈ ሰላማችሁ ብዝ፣ ትርፍ ይበልልኝ። ብሩኬን እና ሀይሚን አንድ ላይ ሆነው ለማየት ያብቃን። ላለው አዎ መቆንጠጥ አለባቸው ጋሽዬ። ለምዘግ አድርጎልኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።